አይሁድ ያዙት የመላእክተ ሰራዊት በመፍራትና በመንቀጥቀጥ የሚቆሙለትን እርሱም በአደባባይ አቆሙት። በእንጨት ላይ ሰቅለው በቀኖች ተነከሩት። ራሱንም በዘንግ መቱት። ጎኑን በጦር ወጉ። ለጉበኞች እስራኤል ከአንድ ድንጋይ ያጠታቸውን ለጥሙ ከከርቤ ጋር የተቀላቀለ ሞትን አጠጡ። የማይ ሞት እርሱ ሞ ሞትን ይሽረው ዘንድ ሞት ሙታንን ያድናቸው ዘንድ ሞት በቃል ኪዳን ተስፋውን እንደነገራቸው አሁን እማማት መጥቷል አይደል? እማማት መጣ። በእማማት እንግዲህ በቀን ስንት ጊዜ ነው የሚበላ? አይደል? ንገርኝ እንጂ። እ? አንድ ጊዜ ነው። ስለዚህ አሁን እማማት የሚጾም እስከ ምሽት ስንት ሰዓት ነው? አንድ ሰዓት ይጾማል። እስከ ምሽት አንድ ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም እንኳን እቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ ነው። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ። በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን፣ በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁ ይህ ነው የዚህ ሳምንት በዓል የሚሰገድ በሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችንና ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚህ አበለጠ በዓል የለም። እንሰግዳለን። ስለዚህ ይሰገዳል ነው እንዳትከፋፈሉ። ቤተ ክርስቲያን ላይ አብይ ጾም ላይ እንግዲህ አሁን የእኛ ክርስትና አበቃ፣ አርብ ማታ አበቃ። የስቅለት ምሴ ቦታ ባል ጨረስን። እንግዲህ ጋዳ ንግባይ አይቺ ሀበ ዝላይ ነው ማለት ነው። ወደ ዝላያችን ነው ወደ ማለት ሰይጣን እንዴት ሰይጣን በባለ ምሳ የለም እንደ በባላም ሳይተጋን በባላም ሳጸሎት ይቋረጣ ነው በሰሞነ ሕማማት በደንብ አርጋችሁ ስሙኝ። አሁን ወደፊት ሰሞነ ሕማማት ላይ የሚያጋጥሙን ስለሆነ ማለት ነው። በሰሞነ ሕማማት ማለት ከሰኞ ጀምሮ እስከ አርብ ድረስ ሁልጊዜም፣ ሰሞነ ሕማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም ዕለታት ይሰገዳል። በደንብ ስሙኝ። በሁሉም ዕለታት ይሰገዳል። ይሄ 21 12 29 የሚል ነገር አይሰራም። ሰድመት እንኳን የለም እዛ ውስጥ ግን የግዝት በዓላት የሉም። በሁሉም እለታት ታስታውሱ ከሆነ በ2008 ዓመተ ምሕረት ስቅለት የዋለው ዕለት ዓርብ ማለት ነው ሚያዚያ 21 ቀን ነበር። የሚገርም ነው። ሚያዚያ 21 ቀን ከግዝት በዓላት አንዱ ነው። ስለዚህ ዓርብ ዕለት በየቤተ በየቤተክርስቲያኑ ጉራማይ ላይ የሆነ ነገር ነበር እያየን የነበረው። ሊቃውንቱ ተናግረዋል። አንደኛ በዚህ እለት ይሰገዳል። ምክንያቱም በዓላት የሚታሰቡበት አይደለም ያለችው ራሷ ቤተክርስቲያን በአምስት ሺህ አምስት መቶ ዘመን ውስጥ ነው ያንን ነው የምታስበው። ስለዚህ ግማሹ በአንገት ነው ይላል፣ ግማሹ በወገብ ነው ይላል፣ ግማሹ ይሰገዳል ይላል። ስለዚህ ጉራማይ ነው የነበረ ሀያ አንድ ቢሆነ ለተአርብ ይሰገዳል፣ 29 ቢሆነ ለተአር ይሰገዳል፣ 12ም ቢሆነ ለተአር ይሰገዳል። ቀኑ ራሱ የስግደት እለት ነው የሚባለው ለምን ያለነው በአምስት ሺህ አምስት መቶ ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው እራሱ መስቀል የለም፣ ቡራኬ አይሰጥም፣ እግዚአብሔር ይፍታ አይባልም፣ ራሱ ስራተ ቅዳሴ የለም፣ ቅዱስ ሥጋውና ክቡር ደግሞ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በአዲስ ኪዳን ነው የተሰሩት፣ ክርስቶስ ከተሰቀለ በኋላ ነው። ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሙነ ሕማማት ውስጥ አይታሰውም። ስግደት፣ ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁል ጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር ይቀርታል። የመስቀል ነገር ሲያነሳ እና ማተባለን። ጸሎታችን ውስጥ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረዣ ላይ ሰግደን አረፍንላለን እንላለን። በዚህ በፍትሐ ነገሥት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል ልብ አድርጎ በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ ይላል። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል፣ መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው፣ መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ለንሰግድ ይገባል ማለት ነው። በዚህ በሕማማት ሳምንት ግን መሳሳምን አትፈቅደውም ለምንድን ነው? በዚህ ሳምንት መሳሳም ለሌላ ዓላማ የዋለበት ሳምንት ስለሆነ፣ ይሁዳ መጣ ክርስቶስን አቅፎ እንዴት ዋልክ ብሎ በፍቅር ሳም። ግን የይሁዳ መሳም ትክክለኛ የፍቅር መግለጫ አልነበረም። እንደውም አንዱ ባለቅኔ ምን ብለዋል? ከይሁዳ መሳም ክርስቶስን ጎኑን የወጋው ጦሩ በጦር ይወጋው ሳለ ኢየሱስ ይሻላል። ቢያንስ በጦር የወጋው ሰው በጦር ሲወጋው ደምና ውሃ ፈስሶታል ነበር ከጎኑ። በዛ ተአምር ዓይኑ በርቶለት ይወጉት ያውታል እንደተባለ፣ በዛ አምኖ በክርስቶስ ደቀ መዝሙር ሆነ። ይሁዳ ግን ስሞ ተኮነነ፣ ያኛው ወግቶት ዳነ። ስለዚህ ከይሁዳ መሳ የዛኛው መውጋት ይሻላል ሁሉ ብለዋል አንድ። ይህ ሳምንት መሳሳ ለክፉ የዋለበት ጊዜ ስለሆነ ከመቼውም ጊዜ በላይ ቤተክርስቲያን እንዳንሳሳም ታደርጋለች። ማለት ማማተብ በዚህ ሳምንት አልተከለከለም ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ አርባ ዘጠኝ ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎቹ ሌሎቹ ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። በአለመመላይክትም የመስቀል ምልክት ነበረ። የተከለከለው በዚህ ሳምንት ስርየተ ኃጢአት ነው፣ ከካህኑ መባረክ ነው። ያም ስርየተ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም አደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን የምለው አስቀድሜ የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም በዚህ ሳምንት ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ ዓርብ ድረስ ሐመው ሞተ ሐመመው ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ወይ አትጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖች እና በዚህም መከራከር ስለማይገባ ሚል ማነሳው መጨረሻ ላይ የማነሳው ሰላምታ ነው። ሰላምታ ሰላም መባባል ይቻላሉ? የይሁዳ ሰላምታ ይሁን ብናል ብሎ የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛቸው ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው። የይሁዳ ሰላምታ በእንዲህ አይነት አኗኗር የሚኖሩ ሰዎች እኳ እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል እና የተወደዳችሁ እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ የኛ ሰላምታ ምንም ጥርጥር የለውም። በአይነት ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን ደው የዛን ቀን እንዲሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ።